ተሳፋሪው ስልክ ሲደወል አነሳው አነሳውና፣ ባላደራው ነህ ሲለው አዎ ባላደራው ነኝ ብሎ ተስማምቶ ወሬ እያወራ እዛ ላይ ምን ተረዳሽ እንዴ? ቶታሊ ኔ ካደው ማለት። የመጀመሪያው ባላደራው ነህ አዎ፣ ምናምን ብሎ ደስታ አወራ። ከዛ ከባላደራው ነህ ሲለው ተስማምቷል፣ አዎ ብሏል በስትክክል ከዛ ከዩሃ ሚዲያ ነው የምደውልልህ አለም ሰገር ነኝ ሲለው መልሼ ልደውልልህ ወይም መልስ ደውልልኝ አይነት ነገር ብሎ ቆይተ ደውልልኝ ወይም ደግሞ እኔ መልሼ ልደውልልክ ምናምን አይነት ነገር ብሎ ዘጋው ስልኩ ማለት ነው። ቶታሊ ድጋሚ ደግሞ ሲደወል ደግሞ አይደለሁም አደራው ያልክ አደራው የሚባል ጓደኛ አለኝ ነው አደራው ያልክ የሚመስለኝ ነው አይነት ነገር። ህግ በደንብ አድርጎ ያጣረዋል። በነገራችን ላይ የህግ አካላት ያጣሩታል። ይህን ቁጥር ይዘው የነበራችሁ ኮንቨርሴሽን ሁሉም ነገር ዛም ላይ ስላለ ያንን ነገር በዛ ማጣራት የሚቻል ጉዳይ ነው። ድምፅህን ሲሰሙት ራሱ እሱ ነው ብሎኛል። እንግዲህ ቪዲዮ ላይ ተመልካቾች እንዳያችሁት ነው እና መልዕክተኛው ላይ ለምን ስልክ የሌለ ይመስልሻል? ዮሐንስ ነብሮ ማን ነው ነው። ባላደራውም መልዕክተኛውም ዩዘር ኔሞች ናቸው እንጂ ፐርሰናል ኔም አይደለም። ይሄ የግለሰቡ ትክክለኛ ስም ሳይሆን አንድ ነጥብ ሰባት ሚሊዮን ፎሎወር ያለው ሰው ፎቶ የለም። ጀርቦ ነው አዎ። ሰውየው ማን እንደሆነ አይታወቅም፣ ስልኩም የለውም። ኢንቪዚብል ነው በቃ። ባላደራውም ደሴ አለው ስልክ እሱ ስልክ አለው። ነው የሚታየው ጀርባ ነው። ጀርባቸውም ያው ስማቸው ነው የተለያየው እንጂ ተመሳሳይ ነው። በቃ ስለዚህ የሆነ በግብር ይመሳሰላሉ እነዚህ ሰዎች። አይደለ ባላደራው ማን ነው? መልዕክተኛው ማን ነው? ዮሐንስ ነብሮ ማን ነው? የተወሰነ ፍንጭ ለመስጠት እንሞክራለን ማለት ነው። ይህንን ፍንጭ ለመስጠት ኖርማል የህግ ባለሙያዎች ስለሆን ልክ እንደ ፖሊስ አንዳንድ የምርመራ ስራዎችን በራሳችን እንሰራለን። ኤንድ ለቴክኖሎጂ ቅርብ እንደሆነ ሰው ደግሞ አንዳንድ ሶፍትዌሮችን እንጠቀምና ፍንጭ እንሰጣለን ማለት ነው። ሸገር ላይ ያገኘኝ በተደጋጋሚ ጊዜ የሚያዋራኝ ለዮሐንስ ብር አስገባለት የሚለኝ ባላደራው ነኝ ብሎኛል ነው የሚለው። በጣም ወጥሮ እንደዛ ነው የሚለው። እኛ ደግሞ ይሄ ሰውዬ ትልቅ ሰውዬ ነው። የአእምሮ መታወክ የሌለበት የእድሜ መጃጀት የህፃንነት ችግር የሌለበት በደንብ የሚያውቀውን የሚረዳውን፣ በስሜት ህዋሳቶቹ ያወቀውን ነገር ሁሉ እንደ ምስክርነት መስጠት ይችላል ብለን የምናስበው ሰው ነው። ስልኩን ብቻ ትክክል ነው። ማን ይላል? ባላደራው። ሳፋሪኮ ባላደራው አይደለውም መልዕክተኛው ነው ሊሆን የሚችለው አይደል? እየተባለ ያለው አንንም ሰው የማይገባ ብልጽግና ለራሱ ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ አሳሳች የሆኑ ነገሮችን በመናገር የራሱን ማንነት ወይም ሁኔታ በመሰወር ወይም መግለጽ የሚገባውን ነገር በመደበቅ ወይም የሌላን ሰው የተሳሳተ እምነት ወይም ግምት በመጠቀም በማድረግም ሆነ ባለማድረግ ሌላውን ሰው አታሎ የራሱ ወይም የሶስተኛ ወገን ንብረት ጥቅም እንዲጎዳ የሚጎዳ አድራጎት እንዲፈጽም ያደረገ እንደሆነ ይልና በዚህ ድንጋጌ ውስጥ ይወድቃል ማለት ነው። ሀያ ሺህ ብር መጀመሪያ ሰጥቷል። ታስታውሻለሽ አይደለ? ለምን የሰጠው ይመስልሻል? ለምንድነው የሰጠው? ይህ ሰውዬ እኮ ለጋት ሰው ነው አይደለ? አራት መቶ ሺህ ብር እኔ ጋ ገብቶልሃል አለው። እሱ እንዴት ታይዋለሽ አሁን? ይሄ ሰውዬ ግን ወደ ራሱ አይደለም የሚያስላከው፣ ኖርማሊ ለሰውዬው ነው እንዲገባለት ያደረገው። ለምን ይመስልሻል ለምንድነው ፊታቸውን የማያሳዩ? እንደነዚህ ነሷች ጥያቄ በሚሊዮኖች ውስጥ ገብተሽ ስራ እየሰራሽ ግን ማንነቴን መግለጽ አልፈልግም። ሰው ደግሞ የተደበቀ ነገር ማወቅ ደስ ይለዋል። ሰርች ታደርጊያለሽ። ሲጀመር እኮ ለጋስ ነው ምናምን መባል አይፈልግም እያልሽ ነው። ግን ከኪሱ እኮ አወጣው የሚሰጠው ነገር የለም ልክ እንደዛ ነገር ነው ሀሳባቸው የእነሱ ላይ ሁለቱም ጀርባቸው ከሆነ የሚታየው ቤስሊ እንደዛ ነው። የኔ ጥያቄ ደግሞ እነዚህ ሰዎች ከጥሪታቸው ካላቸው ገንዘብ ላይ ያነሱ የሚሰጡ ሰዎች አይደሉም ነው ሚል፣ ቶታል አይደሉም። አዎ።